አው፣ በቃ ያስፈልጋል። ካልመጣነ እየሰራ እየተሰራ አይደለም። ሞት ብያለሁ እኮ እንዴት አድርጌ ልንገርህ? እኔ መጥቼ ልምጣ በቃ ስለዚህ ተይዟል። ይኸውልህ፣ ዝም ብለህ ሮጠህ ብለህ ዝም ብለህ ንፋህ ወጥ ዝም ብለህ የምታገኘው ነው እና የሌሎችን ሊስት እሺ፣ ግደሉ ብያቸው እስካሁን አልገደላቸውም። ያንን የት ነው

በቃ ዛሬ ዝም ብለን እኛ ለሊስ በጥቆማ ነው የያዝነው። ሰው ሌላ ደሞ ቴክስ ማድረግላችሁ አለ እሱን ያዛችሁትን ያሉ መሳሪያውን አልያዛችሁትም። መሳሪያውን ሽጫዋለሁ ነው ያለ። አብራረው ነው ያለ። ይሸጫዋለሁ ብሏል። ፈለጋችሁ ወረቀቱን መታወጆ ላንተና አለ ያው ሸጫዋለሁ አይደለም አኑሮት አለ እኔ መረጃው አለኝ አልሸጣውም። ስልጠና እየሰለጠነ ነው የነበረ ሰሞኑን አ ስንጠይቀው ሁለት ቀን እጅ አለው እግሬናሞኝ አቋርጨዋለሁ ነው የሚል አንተ በሉት እኮ ነው የምልህ በደንብ አድርጋችሁ ስትልክ፣ መሳሪያ ነው ያመጣዋል እና የእንትን አውደሱ መንካት አችሉም፣ እናንተ መሳሪያ መንካት አችሉም። በቃ ለስራቱ እንቅፋት የሚሆን ከሆነ የወጡትን መከላከያ እና እሱን አድርጉ እና ላኳቸው ወደዚህ። ቆይ እነዛም እነ መንጌ ነው ያወጣቸው ተብሎ እኮ ወደ እነ መንጌ ሄዷል እኮ ላካችኋቸው። አዎ የእነ መንጌ ልጅ አለ እራሳቸው እራሱ ያወጣቸው ወደ እነሱ ነው ያሉ ወደ እነሱ አልነበረ መንገድሽንም የሚያዘው